የወለደባቸውን ዛሬ ብርሃን የሚሆንላቸውን እውነተኛ የሆነ ቤት እንደሚሰጠኝ አምላኬ አልጠራጠረውም። ምክንያቱም ነፍስ ሰጥቶኛል። ነፍስ የሰጠኝ አምላክ የዓለም ቅራ ቅንቦ መስጠት እሱ እንደማያቅተው እኔ አምናለሁ። ኢትዮጵያውያን እባካችሁ ለቤት ብላ ነው ለመኪና ብላ ነው ለገንዘብ ብላ ነው አትበሉኝ። ገንዘቡ ይቅርብኝ፣ መኪናው ይቅርብኝ፣ ቤቱ ይቅርብኝ። ለምን አምላክ ለእኔ ያዘጋጀው ትልቅ ስጦታ እንዳለ አምናለሁ። የሰማዩ አምላክ አባቴ ልጆች የሰጠኝ አምላኬ የሆነ ስጦታ ለእኔ ሰርፕራይዝ እንደሚያዘጋጅልኝ አልጠራጠርም። አምላኬን አምነዋለሁ። ነገር ግን መታገስ ብቻ ነው ያቃተኝ። ነገር ግን እኔ የበደልኩህ እኔ ያስቀየምኩህ በልጆቼም በእኔም ኃጢአት ሰራ ያልኩህ ግለሰብ እኔ ይቅርታ አድርግልኝ ብያሃለው። ይቅርታ አድርግልኝ ልጆቼም ባሉበት ምንም እንዳይሆኑብኝ እኔም ባለሁበት ምንም ሳልሆን በእውነተኛ አምላክ ፊት በኢትዮጵያ ሕዝብ ፊት እውነተኛ የሆነ ደስታ እውነተኛ የሆነ የሆነ ፍቅር እውነተኛ የሆነ ሰላም እንዳገኝ እባክህን እባክህን ይቅር በለኝ እልሃለሁ። በቃ እኔ በደረሰብኝ ሀዘን በደረሰ ሰጥቼዋለሁ። የህጉንም ሁሉ ነገር ትቼዋለሁ ለእግዚአብሔር ሰጥቼዋለሁ። በቃ እኔ ልጆቼን ብቻ ማግኘት እፈልጋለሁ። በልጆቼ ብቻ መጽናናት እፈልጋለሁ። በልጆቼ ረሀብ ተንገብግቤ ያለሁ ልጆቼ እርባውኛል። እኔ በዚህ ሰዓት ምግብ አይደለም የምፈልገው፣ በዚህ ሰዓት እንቅልፍም አይደለም የምፈልገው። በዚህ ሰዓት ልጆቼን ሳገኝ ሰላሜ ይመለሳል። ልጆቼ ሳገኝ አእምሮዬ ይመለሳል። ልጆቼን ሳገኝ እንባዬ ይደርቃል። ልጆቼን ሳገኝ መብሰክሰኬ ይቆማል። እኔ የበደልኩ ያስቀየምኩ

በዛኛውን ቦታ መከተሉ ይቅርብህና ተወኝ ይቅር በለኝ እኔን በቃ ይቅር በለኝ እኔ ልጆቼን ማግኘት እፈልጋለሁ ትናንትና የበደልኩ ትናንትና ያስቀየብኩ ትናንትና እንደዚህ ነው ያልኩ ተወኝ በቃ እኔ እኔ ትቸዋለሁ ለእግዚአብሔር ሁሉንም ነገር ለእሱ ሰጠሁት ከአሁን ሰዓት ጀምሮ እኔ በንስሐ ውስጥ ነኝ በቃ በቃ እኔ ከዚህ በኋላ ማንንም መቅሰስ አልፈልግም ሁሉንም ለእግዚአብሔር ሰጠሁት ሁሉንም ለሰማይ አምላክ ሰጠሁት ልጆቼን ስላጣሁ እኔ ሁሉን ነገር ለእግዚአብሔር ሰጥቻለሁ። ምክንያቱም እኔ ከዚህ ሰዓት በኋላ ነፍሴ በክርስቶስ እጅ ናት። እግዚአብሔር አምላክ አንተ ስለታመንከኝ፣ አንተ ስለረዳኸኝ፣ ሕይወቴን እስካሁኑ ሰዓት ስለጠበቅልኝ አመሰግናሃለሁ። ጌታ ሆይ ልጆቼን እንዳገኝ እርዳኝ። የሰውን ልብ አራራልኝ። ጌታ ሆይ እውነተኛ ፍርድህን ስጠኝ። ጌታ ሆይ እውነተኛ ምሕረትን እፈልጋለሁ። እውነተኛ ርራሄን እፈልጋለሁ። የኢትዮጵያ ሕዝብ እውነት እንዲራራልኝ አድርግልኝ። ላስቀየምኳቸው ይቅርታን እጠይቃለሁ። ላስከፋዋቸው፣ ላሳዘንኳቸው፣ በእኔ ላዘኑ፣ በእኔ ላለቀሱ፣ በእኔ ለተራገሙ ይቅር እንዲሉኝ እፈልጋለሁ ለረከማችሁኝ ላስቀየምኳችሁ፣ እንዲሁም ደግሞ ለበደልኳችሁ፣ እንዲሁም ደግሞ በሐሰት መስያችሁ የመሰከርኩት፣ በሐሰት መስያችሁ ያወራሁት ለተቀየማችሁኝ ኢትዮጵያውያን ይቅርታ እንድታደርጉልኝ በፈጣሪ ስም ጠይቃለሁ። ይቅር በሉኝ፣ ይቅር በሉኝ። ባስቀየምኳችሁ በእኔ የደረሰ በማንኛችሁም ላይ አይ ድረስ። ማሪው አምላክ፣ ጌታ ሰላም፣ ሰላም መልእክቴ ድረሳችሁ። እኔ በጣም በስቃይና እጅግ እጅግ እጅግ ባዘነ ልብ ውስጥና በተሰበረ ልብ ውስጥ ነው ያለው ተኝ። ነገር ግን የሚያጽናናኝን አምላኬን አጥብቄ እየለመንኩት ነው። ነፍሴን ጠብቃት፣ መጽናናትን ስጠኝ፣ መረጋጋትን ስጠኝ እያልኩኝ አምላኬን እየለመንኩት ነው፣ እየጸለይኩ ነው። ጌታ ሆይ ወደ ንስሐ ልቤን አቅርባት። ጌታ ሆይ መጽናናቱን ስጠኝ። ጌታ ሆይ አብረኸኝ ይሁን ጌታ ሆይ አጥፊ በሆንም በዳይ ከሆንኩ መንገዴ ሁሉ የተሳሳተ ከሆነ ጌታ ሆይ አንተ መልሰኝ፣ እያልኩኝ ነው ያለሁት፣ ወደ አምላኬ እየጸለይኩ ነው። ነገር ግን እኔ ለበደልኳቸው፣ ላስቀየምኳቸው፣ ወይም ሰቁቃና ስቃይ ፈጸሙብኝ ላልኳቸው እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ እኔ ስም ይቅርታ እላለሁ። ምክንያቱም ተበደልኩኝ፣ ብዙ ተደረገብኝ፣ ብዙ ነገር ተሰራብኝ፣ ይሁን ሁሉንም ለሱ ሰጠሁ። ሁሉንም ለአምላክ የሰጠሁ አምላክ ጌታ እግዚአብሔር ሁሉንም ነገር የሚያውቅ አምላክ፣ እሱ መሀሪ ስለሆነ፣ እሱ ቸር ስለሆነ፣ እሱ ፍቅር ስለሆነ፣ እሱ ቻይ ስለሆነ፣ መሀሪ ስለሆነ ከነ ኃጢአታችን ከነ ይቅርበለን በለን ብለን በንስሐ ውስጥ ካለን እሱ ይቅር ባይ አምላክ ነው። በቃ ተበቃይ አምላክ ብቻ ነው ጌታ ኢየሱስ ክርስቶስ ብቻ ነው። በቃ ለሰራ ነው ስራችን የሚከፍለን ዋጋ የሚሰጠን አምላክ ጌታ እግዚአብሔር ብቻ ስለሆነ እኔ ሁሉንም በልጆቼም ላይ በእኔም ላይ በምንም ነገር ላይ በቤተሰቦችም ላይ ሁሉ የተደረገውን ላለም መድኃኒት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰጥቸዋለሁ። ለሱ መዝገቡን ለሱ ሰጠሁት። አዎ የክሱን መዝገብ ለሱ ሰጥቸዋለሁ። በእውነት ኢትዮጵያውያን፣ በዚህ አጋጣሚ የሰው ልጅ ሕይወት በትንሽ ሰዓት ታልፋለች። ነገር ግን በንስሐ ውስጥ መሆንን የመሰለ ምንም ነገር የለም። በቃ ሳላውቅ በስተት እያወቅሁ በድፍረት በሰራሁት ኃጢአት ይቅርታ እጠይቃለሁ። እኔ ለሰማዩ አምላኬ ለሱ ብርክክብዬ የሚገባውን ለሱ የሚሰጠውን ከአባቴ ጋር ፍቅሬን እሰጠዋለሁ። ነገር ግን በዚህ ሁሌም በምናገርበት በቲክቶክ የምትሰሙኝ ቤተሰቦቼ እኔ ለበደልኩት እኔ ላስቀየምኩት እኔ ለረበሽኩት ማንኛውም ኢትዮጵያዊ ማህበረሰብ ይቅርታ እላለሁ። ይቅርታ ቤት የሚሰጥ ያለም መድኃኒት ኢየሱስ ክርስቶስ ነው። ገንዘብ የሚሰጥ ያለም መድኃኒት ኢየሱስ ክርስቶስ ነው። ልጅ የሚሰጥ ያለም መድኃኒት ኢየሱስ ክርስቶስ ነው። ነገር ግን ሁሉም ነገር ይቅርብኝና እኔ ሁሉም ነገር ወደኋላ ልበለውና የዓለም መድኃኒት ኢየሱስ ክርስቶስ ብቻ ከእኔ ጋር እንዲሆን ሁላችሁም ጸልዩልኝ። ወደ ፈጣሬ ልቤ እንድትረጋጋ፣ ፈጣሬን ብቻ እንዳስብ፣ እሱ ብቻ እንዲያረጋጋኝ፣ እሱ ብቻ ለእኔ እንዲሆን፣ አምላኬን ብቻ ወደ እሱ እንዲቀርብ እንድቀርብ ጸልዩልኝ። ውድ ኢትዮጵያውያን፣ በየቤተ ክርስቲያኑ ያላችሁ የቤተ ክርስቲያን አገልጋይ አባቶች፣ እናቶች እንደዚሁም በየቤተ ክርስቲያኑ የምታገለገሉ ታላላቅ መነኮሳቶች፣ ታላላቅ ጳጳሶች እንዲሁም ደግሞ በመስጊድ ውስጥ የምታገለግሉ እስታዞች፣ እንዲሁም ደግሞ እንዲሁም ደግሞ በጣም የተወደዳችሁ በቸርች ውስጥ የምታገለግሉ የእግዚአብሔርና የክርስቶስ ነቢያቶች እባካችሁን ጸልዩልኝ። ጸሎታችሁ ያስፈልገኛል። ጸሎታችሁ ያስፈልገኛል። በትልቅ ንስሐ ውስጥ ነው ያለሁተኝ በቃ በእኔም ላይ በልጆችም ላይ በተደረገው ነገር ሁሉ ለክርስቶስ ሰጥቻለሁ። አሁንም ደግሜ ደግሜ በቃ እኔ ሁሉንም ነገር ትቸዋለሁ፣ ሁሉንም ለፈጣሪ ሰጥቸዋለሁ። በቃ እኔ ምክንያቱም ሁሉንም ነገር የሚያይሱ ስለሆነ ፍርድን የሚሰጥ እሱ ስለሆነ የፍርድ ዳኛ እሱ ስለሆነ አዎ፣ የሰውንም ነገር ተመለከትኩት፣ የህጉንም ነገር ተመለከትኩት። ነገር ግን እውነተኛን ነገር የሚሰራ የፍቅር አምላክ ሰማይና ምድርን የዘረጋው የዓለም መድኃኒት ኢየሱስ ክርስቶስ ሁሉን መስጠት ይችላል። ሁሉን ለሰው ሰጥቼዋለሁ። ልጆቼና እኔን አንድ ላይ አድርጎ በትልቅ መኖሪያ ቤት ውስጥ ከልጆቼ ጋር እንደምቦርቅ፣ ለምንማ ብትሉኝ ልጆቼን የሰጠኝ ነፍስ ደምና ስጋ አርግቶ የሚሰራ አምላክ እኔና ልጆቼ የምንቦርቅበት ቤት መስጠት እንደማያቅተው አልጠራጠርም። በእውነት ኢትዮጵያውያን፣ በቃ እኔና ልጆቼ አንድ ላይ የምንሆንበት ቤት ቤት የሚያፈርስ እኔና ልጆቼ ቤት የሚያፈርስ አይደለም፣ የሚሰጥ አምላክ እኔና ልጆቼ የምንቦርቅበት እኔና ልጆቼ የማንለያይበት ቤት እንደሚሰጠን አልጠራጠርም። አምላክ ይሰጣል። መታመኛ እሱ ነው። መደገፊያ እሱ ነው። ድጋፍ የሆነው እሱ ነው። የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ እውነት ለእኔና ለልጆቼ የምንወርቅበት ትልቅ የሆነ የምንጫወትበት፣ የምንዝናናበት፣ ከልጆቼ ጋር የምንኖርበት እውነተኛ የሆነ ክርስቶስን የምናይበት፣ እሱን የምናከብርበት አምላካችን ሁሌም የምንጠራበት የኢትዮጵያ ህዝብ ከጎናችን ሆናችሁልን የምንልበት ደስ የምንሰኝበት ፀሐይዋ የምትወጣበት እውነተኛ የሆነ ትምህርት የሚማሩበት ልጆቼ እውነተኛ የሆነ ህይወት የሚቀጥሉበት ትናንትና የተጋረደባቸውን ዛሬ ብርሃን የሚሆንላቸውን እውነተኛ የሆነ ቤት እንደሚሰጠኝ አምላኬ አልጠራጠረውም። ምክንያቱም ነፍስ ሰጥቶኛል። ነፍስ የሰጠኝ አምላክ የዓለም ቅራቅንቦ መስጠት እሱ እንደማያቅተው እኔ አምናለሁ። ኢትዮጵያውያን እባካችሁ ለቤት ብላ ነው ለመኪና ብላ ነው ለገንዘብ ብላ ነው አትበሉኝ። ገንዘቡም ይቅርብኝ፣ መኪናው ይቅርብኝ፣ ቤቱም ይቅርብኝ። ለምን አምላክ ለእኔ ያዘጋጀው ትልቅ ስጦታ እንዳለ አምናለሁ። የሰማዩ አምላክ አባቴ ልጆች እኔ የሰጠኝ አምላኬ ትልቅ የሆነ ስጦታ ለእኔ ሰር ቀምባታል ለምን አይነት ቀችን፣ ስድስት ሰዓት ለምን እንደሚፈልጋት ስድስት ሰዓት ከውጭ ከግቢ መግባት ይፈልጋል። ሁሌም የምነግራችሁ ማስተላለፍላችሁ መልእክት ምንም ሀሰት የለበትም። ስድስት ሰዓት ከውጭ ከግቢ ወደ እኛ ግቢ መግባት ይፈልጋል። በቃ በጣም የሚገርመኝና የሚደንቀኝ ነገር ለሰባት ዓመታት ለስምንት ዓመታት ይዝ በቃ ሲከተለኝ ስድስት ሰዓትና ዘጠኝ ሰዓትን በጣም ይጠቀምባታል። ለምን አይነት አምልኮ እንደሆነ እኔ ግራ ነው የሚገባኝ ና በቃ ስድስት ሰዓት ሁሌም እንደ እኔ ዛሬ ላሰማቸው የቻልኩት ነገር ውሸታም ናት። ሲጥ ሲጥ የሚል ነገር ይሰማችኋል። ሰው እንዳለና እንደሌለ የሚነግረው መሳሪያ እዚህ በሬ ጋር አስቀምጧል። እኔ ስቆም ያቺ ሲ ነገር ሲጥ ሲጥ ትላለች። አንድ እንደገና ደግሞ በሚገርም ሁኔታ በቃ እኔን ያው ከርቀት ይከታተለኛል። ውሻው ይጮሃል፣ ለመግባት ያው ያፍራል። እኔ ከተኛው ነው የሚመቸው፣ ካልተኛው ስለሚያውቅ እንዳልተኛው ስለሚያውቅ፣ አንደኛ በስልኬ የሚከታተለኛል ስልኬንም ስለጠለፈ፣ ሁለተኛ ደግሞ ያው አለመተኛቴን ይዟት በአይጣ አይደል፣ እኔን ይዞኝ የሚከታተለኝ። ስለዚህ ያው አለመተኛቴን ሲያይ ወደ ግቢ ለመግባት እንትን ይላል። ከተኛው ግን ምንም ችግር የለበትም። ማንም ምንድን ነው አይለው፣ ምክንያቱም በቃ ከውሻው ጋር እየተዳራ ውሻ መስሎ ነው በአውሬ መልኩ የሚገባው። እና ኢትዮጵያውያን፣ ውሸት የለብኝም እንግዲህ። በዚህ ምሽት ይሄን ሁሉ የምከታተል ለማስል ነው፣ ለዚህ እነዚህ ወፎቼ ስል ነው ወፎቼ፣ በቁጥጥሩ ስር አድርጎ ስለሚጫወትብን፣ ምናልባት እንኳን እናት ነኝና አንዲት እናት በለ ልጆቿ ለጫጭቶቿ የምታደርግ በክንፎቿ ነው የምትጋርዳቸው ልጆቿን ከስራ አድርጋ እኔም ምንም አቅሜ ሳይፈቅድ መንገድ ላይ የቆንኩ በለመንኩት ገንዘብ ቤት ኪራይ ትልቅ የማልችለው ከአቅሜ በላይ የሆነ ቤት ኪራይ እየከፈልኩ እነዚህን ወፎችን ለመጠበቅ ነበር እንዲህ ያደረግኩት። ነገር ግን ይሄም አላገደውም። እሱ ውሻው እንጃ አሁን እየተጋፋው ያለው ማንም ጥበቃ ማነህ ምንድነህ ያለው የለም ነገር ውሻውን ሳላደንቅ አላልፍም። በእውነት ኢትዮጵያውያን በእውነት በእውነት እና እጅግ አድርጌ መወዳችሁ ኢትዮጵያውያን፣ ከኔ እና ከልጆች ጋር እንድትቆሙ ስል በፈጣሪ ስም በትትና ጠይቃለሁ። እባካችሁን እች ሴት አጭበርባሪ ናት፣ እች ሴት ወረበላ ናት አትበሉኝ። ከበስተጀርባ ያለውን ነገር በደንብ እዩት፣ በደንብ ተከታተሉት። እውነቱን አበጥራችሁ ለማውጣት ክትትል ያስፈልጋል። አሁን በዚህ ሰዓት የፖሊስ አካል ቢኖር በዚህ ሰዓት እኔን እና እሱን የሚከታተለን ሰው ቢኖር እውነቱ ይወጣል። ሁለት ቀን አይፈጅም። እውነቱ ሲወጣ በቃ በዚህ በምሽት ሰዓት ነው እውነቱን እንድታገኙት የምትችሉት። እውነትም የግለሰብ የቱ ጋ ነው? የቱ ጋ ነው? እዚህ ጋር ነኝ። በቃ እሺ፣ ማታ ላይ ዛሬ አብሬ ካመሻለሁ ስትሉት አይ አይመቸኝም፣ እኔ ስራ አለብኝ፣ ወይም ደክሞኛ ልተኛለሁ ይልና ሲገባ የሚገባበት ቦታ አይታችሁት ከዛ በኋላ በቃ የግድ ስልክ መያዝ አለብክ ላወራክ ስለምፈልግ ነው ብትሉት፣ ስልክ አይዝም። ምክንያቱም ስልክ ካለ መረጃ ሊገኝበት ነው ስልክ በኪሱ ከያዘ ነገር ግን ስልክ ሳይዝ፣ በማታ ሌላ ሰው ነው፣ በቀን ግን ሌላ ሰው ነው። እንዴት ይሄን ነገር መርምረሽ እንደዚህ በድፍረት ተናገረሽ ብትሉኝ፣ እኔ አልዞረልኝም እንጂ እዛ ቦሌው ቤት በነበርኩበት ሰዓት በጠዋት አይኑ በርበሬ ለብሶ በበርበሬ ተቀይሮ በቃ ሌላ ሰው። ከዛ እንዴ ለምን አይነ ቀላ ምን ሆነህ ነው ስለው፣ አይ ምንም ምንም አልሆንኩም አልቅሰ ነው እንደ ምናም ስለው፣ አይ ያር አይደለም አለኝ። ግን የአይኑ በርበሬነት ያስፈራ ነበር። በቀደም የለበሰ ነበርና በጣም ያሳዝናል። ኢትዮጵያውያኖች በዚህ ወጥመድ ውስጥ መጠመድ ለማንም ኢትዮጵያዊ አላስብም። ውድ ኢትዮጵያውያን፣ በእኔ ደረሰ አይድረስባችሁ ስል መልክቴን አስተላልፋለሁ። አመሰግናለሁ። ያደረቀችን ስድስት ሰዓት ለምን እንደሚፈልጋት፣ ስድስት ሰዓት ከውጭ ከግቢ መግባት ይፈልጋል። ሁሌም የምነግራችሁ ማስተላለፈላችሁ መልእክት ምንም ሀሰት የለበትም። ስድስት ሰዓት ከውጭ ከግቢ ወደ እኛ ግቢ መግባት ይፈልጋል። በቃ በጣም የሚገርመኝ እና የሚደንቀኝ ነገር ለሰባት ዓመታት ለስምንት ዓመታት ይዝ በቃ ስከተለኝ ስድስት ሰዓትና ሰላም ኢትዮጵያውያን ቤተሰቦች እንደምን አላችሁ? ሰላም ናችሁ? እንግዲህ አሁን እንደምታውቁት ከምሽቱ አምስት ሰዓት ተኩል ነው። እንግዲህ ለወደ ስድስት ሰዓት ገደማ ሊሆን ነው። ግን እንደነገርኳችሁ ውሻው በዚህ ልክ ነው። በጣም እውነት ይህ እንደሰው ይህንን ውሻ እንደሰው ሸልመው ደስ ይለኛል። በጣም ነው ሲያዩው ላለማስገባት በጣም ነው የሚታገለው ከጥበቆቹ የበለጠ ትልቁን ትልቁን የሆነ ውጊያ እያደረገልኝ ያለው ውሻው ነው። እውነቴን ነው። በጣም ነው የሚናደደው። ይኸው እንደምታዩት የሚገርም ድምፅ ነው የሚያሰማው። እሱ ወደ ግቢ ሊገባ ሲል በቃ ላለማስገባት ብዙ ስቃይ ነው የሚሰቃየው። በጣም በቃ በቁጭት ነው እንደ ሰው በቁጭት ነው። በጣም ይበሳጫል። እና ምክንያቱም የሚያረጋቸው ነገሮች ነው እሱ ይታዩታል ለኛ ባይከሰት ለሱ በደንብ ይታየዋል። እና ውድ ኢትዮጵያውያን በቃ እኔ ልነግራቸው የፈለኩት ነገር ምንድነው፣ በዚህ ሰዓት እኔ የሚከታተለኝ ሰው ማጣቴ ልጆቼ አሁን ሁለቱ ህጻናቶች ተኝተው አንደኛው ትልቁ ብቻ ነው እኔ ጋር ያለው በዚህ ሰዓት እና ይህንን ስቃይ የምንሰቃየውን ስቃይ ሌላው ማህበረሰብ ሕክምናውም ላይ የሚሰራው የህግ አካሉም ላይ የሚሰራው በወንጀል ኬዝ የሚሰራውም እኛ ነው።